ለመላው ኢትዮጵያውያን ለ2014 አዲስ ዓመት እንኳን አደረሳችሁ። ይህ የኢትዮጵያ ዜና አገልግሎት አዲስ ዓመትን በማስመልከት ያሰናዳው ልዩ የበዓል ዝግጅታችን ነው። በዛሬው ዝግጅታችን በከፍተኛ የአመራርነት ቦታ ላይ ሆነው ሀገራቸውንና ሕዝባቸውን በማገልገል ላይ ከሚገኙ ሴት አመራሮች ጋር ቆይታ ይኖረናል። እንግዶቼም ዶክተር ፍጹም አሰፋ የፕላን ኮሚሽን ኮሚሽነር፣ ወይዘሮ መዓዛ አሸናፊ የጠቅላይ ፍርድ ቤት ፕሬዝዳንት፣ ዶክተር ሂሩት ካሳው የባህልና ቱሪዝም ሚኒስቴር ሚኒስትር ናቸው። ተመልካቾቻችን በድጋሚ እንኳን አደረሳችሁ እያልኩኝ እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ ግብዣዬ ነው። እንግዶቼ የ2014 አዲስ ዓመትን ምክንያት በማድረግ ባዘጋጀ ነው የዚህ ልዩ የበዓል ዝግጅት ላይ ስለተገኛችሁ በተመልካቾችና በኢትዮጵያ ዜና አገልግሎት ስም እጅግ አድርጌ አመሰግናለሁ። እንግዲህ እንግዶቼ አዲስ ዓመትን ስናስብ ከአዲስ ዓመት ጋር ተያይዞ የማይረሳ ባህል አለን። ይህም የአበባዮሽ ጭፈራ ነው። እንደው በልጅነት ጊዜያችሁ አበባዮሽን እንዴት ነበር የምታሳልፉት? እስኪ ወደ ኋላ መለስ ስላድርጋችሁ በአዲስ እውነት ለመናገር በአብዛኛው ሳይፈቀድልን፣ እኔ ቤተሰብ አንዳንድ ቤተሰብ ይፈቅዳል፣ አንዳንድ ቤተሰብ አይፈቅድም። የዞሩ መጨፈርን ግን በጣም የማስታውሰው ተፈቅዶላቸው አበባ የሆሽ የሚሉ ልጆች ቤት ሲመጡ በጣም በደስታ ስቀበልና አብሬያቸው እኛ ቤት ሊሉ ሲመጡ እንኳን አደረሳችሁ ሊሉ ሲመጡ አብሬ ስልና ስጨፍር ነው። ያን ባላደርግም ግን በአዲስ አመት በጣም ብዙ የልጅነት ትዝታዎች አሉ። እንዳልኮች ትምህርት አዲስ አመት የሚጀመርበትም እንደመሆኑ አዲስ ልብስ የሚለው የአሁን ልጅ እንኳን ያንን አያቀውም። ምናልባት በአመት አንዴ ነው ልብስ በአዲስ አመት የሚገዛው አዲስ ልብስ መገዛት የሚሉት እነዚህ ሀሳቦች በጣም አዲስ አመትን በተለይ ከሌሎቹ በዓላት በተለየ ሁኔታ እንድናስታውስ ያደርጋል። ልጅነት እንደው መጨፈር እየፈለጉ ባለመቻሎት ሌሎች መጥተው ሲጨፍሩ ሲያዩ ምን ይሰማውት ነበር? በጣም ፈልግ ነበር፣ በጣም አዝን ነበረ። ለምን አትፈቅዱልኝም ብዬ ግን አይፈቀድልኝም፣ ያንም ማድረግ በመጡ ሰዓት ግን ሁለት ሶስት ቡድን ይመጣል፣ ያው በየቤቱ ድሮ። አሁን በዛ መጠን መሆኑን አላውቅም፣ ግን ሲመጡ አብሬያቸው በደንብ እኛ ቤት በሚያረጉት ጭፈራና ሚነው ሲዘፍኑ አብሬያቸው ነበረ መሆነው ባለመፈቀዱ ባዝንም ብዙውን ነገር በሚመጡት ተሳትፎ ያለው ብዬ አስባለሁ። ባላቅ ዶክተር ሂሩትስ እንዴት ነበር በልጅነት ጊዜዎት? አበባዮች መቼም አይረሳም እና እንደውም እርስ በደንብ የሚችሉ ሁሉ ይመስለኛል። እንዴት ነበር ትችላላችሁ? አባየውሽ አባየውሽ ባልንጀሮቼ ቆሙ በተራ እንጨት ሰብሬ ቤት እስክሰራ አይበቃም። እኔ በጣም ተጫዎቼ ነው ያደግኩት። እንደየ አካባቢው በዓሉም ትንሽ ለየትም ያለ አካባበር ስለሚኖረው እኔ ባደኩበት አካባቢ የዘመን መለወጫ ሌሊት ዘጠኝ ሰዓት ላይ ወንዝ ተሄዶ እንዋኛለን። እንደ መጠመቅ እንደ መታጠብ እንደ ማለት ነው። ስለዚህ አባታችን ጋ ሆነን ወንዝ ሄደን ሌሊት ዘጠኝ ሰዓት ወንዝ ላይ ዋኝተን እንመጣለን። ተጠምቀን ማለት ነው፣ ታጥበን እንመጣለን። ከዛ በኋላ ቤት ውስጥ ሲነጋጋ ያው የፌጦ ፍትፍት ይባላል። እሱ ለው አዲስ አመትን መሰረት አድርጎ ለጤናም ጥሩ ነው ይባላል። እሱን ከበላን በኋላ አዳዲስ ልብሶቻችንን ለባብሰን በየ ቤተ ዘመዶች በዘመዶቻችን ቤቶች በመሄድ በጎረቤቶቻችን በመሄድ እንቁጣጣሽ በማለት የሚሰጠንን ነገር እየተቀበል እንመጣለን እና ለእኔ በጣም ጥሩ ጊዜና ና በኢትዮጵያውያን ልጆች የነበረውን አሁንም ድረስ ያለውን ጨዋታ በደንብ ተጫዋች ያለፍኩኝ ማለት ነው። እንግዶቼ እንግዲህ እናንተ አሁን በሀገሪቱ ከፍተኛ የአመራርነት ቦታ ላይ ሆናችሁ ህዝባችሁንና ሀገራችሁን በማገልገል ላይ ነው የምትገኙት። ከዚህ ጎን ለጎን ደግሞ በቤት ውስጥም የሴትነት ድርሻ ይኖራችኋልና፣ በተለይም በበዓላት ዘንድ ብዙዎች ምን አይነት ጥያቄ ያላቸው እንደዚህ አይነት ከፍተኛ የአመራርነት ቦታ ላይ ያሉ ሴቶች በዓልን ቤታቸው እንዴት ይሁን የሚያከብሩት የሚል ጥያቄ ያጭርባቸዋል ብዙ ጊዜና፣ እንደ አጋጣሚ እናንተ ደግሞ እዚህ ስለተገኛችሁ እንዴት ነው እስኪ በዓላትን በቤታችሁ የምታከብሩት ያላችሁ ሚናስ ምን ይመስላል? በበዓል ወቅት እኔ እንደመልስ ነው ሁሉ ጊዜ የሚጠየቅ ጥያቄ ነው ይሄ። እና ብዙ ጊዜ ደግሞ ሴቶችን ነው የምጠይቁት። ወንዶች እንደዚህ ትጠይቃላችሁ በበዓል ምንድን ነው የምትሰሩት ብላችሁ አይመስለኝም። እንግዲህ ያው በዓል ለሁሉም ሰው በዓል ነው፣ ለሴቶችም ለወንዶችም። ግን እንዳልሽው ሴቶች የበለጠ ሚና ሊኖራቸው ይችላል በበዓል ቀን እኔ ያው እንደ እናትም እንደ ሴትም የተወሰነ ተጨማሪ ሚና ሊኖረኝ ይችላል። ግን እንደው በጣም ትልቅ ሚና አለኝ ዳቦ ደፋለው፣ ዶሮ በለታለው ብልሽ ትክክል ስለማይሆን በዚሁ ማቆም ፈልጋለሁ። ለሴት በተለይ በዓል ሲሆን ቤት ውስጥ ተጨማሪ ኃላፊነቶች ይኖራሉ። እኛ ጋር ስትመጪ ብትፈልጊ እንኳን ለማድረግ የማትችበት አይነት ሁኔታ ነው የሚሆነው። ቢኮዝ የተሰጠኝ የመንግስት ኃላፊነት በጣም ብዙ ጊዜን የሚወስድ በመሆኑ ቤት ውስጥ እንደው ኪቺን ገብቼ ነው ዶሮ ገንጥዬ ሰርቼ ክትፎ ከትፌ ምናምን የምለው ሰዓት ብፈልግ እንኳን አይኖረኝም። ግን ይሄ ማለት ቤቴ ውስጥ ለበዓል አገራችንን ነው በባህላችን መሰረት መሆን ያለበት ይጎላል ማለት አይደለም። ሴት አይ ቲንክ በተለየ ሁኔታ ካላት ችሎታ ውስጥ አንዱ መልቲ ታስክ ማድረግ፣ ጭንቅላቴ ቀድሜ ሁሉም ነገር ፕላን አደርጋለሁ። የሚያግዙ ሰዎች ይኖራሉ። በዓል በዓል መስሎ እንዲያልፍ ተጨማሪ ነው ማድረግ ያለብኝን ነገሮች አቅጄ በዛ መሰረት ዴሊጌት አድርጌ ሰውን ኃላፊነት ሰጥቼ እንዲሆን እና በዓሉን ከልጆቼ ጋራ ደምቆ እንዲከበር የራሴን ኃላፊነት እወጣለሁ። አሁን እኛ ባለንበት ደረጃ ላይ አብዛኛውን ጊዜ የምንሰጠው አገር ለሰጠችን አደራ ነው፣ እንደዚህ አይነት ኃላፊነት ሳይሆን በመደበኛ ስራ ላይ በነበርንበት ጊዜ እንደምናደርገው ከመስታወት ከማጠብ ጀምሮ እስከ ድፎ እስከ ዳቦ ድረስ የምንሰራውን ስራ አሁን የምንሰራበት ደረጃ ላይ አይደለንም። እሱ ይቀራል። እሱን እንግዲህ በሚያግዙን ሰዎች የሚሰራ ይሆናል ማለት ነው። በአጠቃላይ ግን አሁን ሚኒስትር ከሆን በኋላ አብዛኛውም ጊዜ እንደምታዩን በበዓልም ሰዓት በዘመን መለወጫም በፋሲካም በገናም በረመዳንም ቤታችን ትንሽ ጊዜ ሰጥተን አብዛኛውን ነገር መንግስት ለሚሰጠን አገር ለሰጠችን አደራ ተልእኳችን፣ ስንወጣ ነው የምንታየውም ለዛ ነው የምናሳልፈው። በተለይ ደግሞ በዓል ሲሆን ተጨማሪም ከመደበኛ ተልእኳችን ተጨማሪም ድጋፍ ለሚያስፈልጋቸው ወገኖቻችን በበዓሉ ሰዓት ከነሱ ጋር የማሳለፍ እነሱን የመደገፍ ስራ እንሰራለን። ግን ያ ማለት ደግሞ ሙሉ ለሙሉ ቤተሰብ ትተን ሳይሆን በሚገባው ልክ ለቤተሰብ ጊዜ በመስጠት በዓልን ሳይፈዝ በተቻለ መጠን በደመቀ መልኩ እንዲከበር እናደርጋለን። እንግዲህ ተመልካቾቻችን፣ የ2014 አዲስ ዓመት ምክንያት በማድረግ የተሰናዳው ልዩ የበዓል ዝግጅታችን አሁንም እንደቀጠለ ነው። አብራችሁ ቆዩ። የሴቶችን ጥንካሬ እንደው በሀገር አቀፍ ደረጃ ሰፋ አድርገን ስናየው ሴቶች በሀገሪቱ ማህበራዊ ኢኮኖሚያዊና ፖለቲካዊ መስኮች ያላቸውን ሚናስ እንዴት ማየት እንችላለን? እንዴት ነው የምንገልጸው? ሴቶች በሁሉም ዘርፍ ኖ ከሌላኛው ጾታ ባልተለየ መልኩ ባልተናነሰ መልኩ ሚናቸውን ይጫውታሉ። በሀገር ላይ ግን ሀገር የሚገነባው ከትንንሽ ጀምሮ እስከ ላይ ስለሆነ ሴቶች መጀመሪያ ልጆቻቸውን በአግባቡ በማሳደግ በሀገራችንም እንደምናየው በዓለም ላይ ትልልቅ ሚናዎችን ሌሎች በፖለቲካውም ይሁን በቅድም እንዳልሹ በኢኮኖሚው በማህበራዊ ትልቅ ሚና ይጫወታሉ። ለምሳሌ አሁን ባለንበትም ሁኔታ ከሀገራችን ባለችበት ሁኔታ የሀገርን ሰላም ከማስጠበቅ ህግ ከማስከበር እንግዲህ ድሮ ለወንድ ብለን የምንለውን አይነት ስራ ጀምሮ በሁሉም ዘርፍ ይሄ ብለን የምንለየው አይደለም፣ የሴት የወንድ ብለን በሁሉም ዘርፍ በኃላፊነትም ደረጃ በሚኒስትርነት፣ በጠቅላይ ፍርድ ቤት ፕሬዝደንትነት እና በአገር መሪነት ጭምር በጣም ትልልቅ የሚባሉ ኃላፊነቶችን በመያዝ በተሻለ ዴሊቨር እያረጉ ናቸውና አይ ቲንክ እኛ ሀገርም በጣም ብዙ ታሪክ እየተለወጠ ያለ ይመስለኛል። ከዛ አኳያ በእርግጥ ብዙ ርቀት መሄድ ያለብን ቢኖርም ማለት ነው። ጀርመንን የገነቡት ሴቶች ናቸው። ሁለተኛው ዓለም ጦርነት በኋላ በጣም ብዙ ወንዶች በጦርነት ስላለቁ ጀርመን የሴት ሀገር ነው፣ ሴቶች ናቸው የገነቡት ያንን የመሰለ ሀገር ማለት ነው። እና ሴትና ወንድ የሚባለው ነገር ፌድ እያደረገ የሚሄድ ይመስለኛል። ለምን የዓለም እውነታዎችም ስለሚያሳዩ። ግን በሀገራችን በጣም ትልልቅ የምንላቸው ማይልስቶኖች አሉ ከዛ አኳያ እና እሱን አስጠብቀን መቀጠል አለብን። እንግዲህ በሀገራችን በተለይ ባለፈው ሶስት አመት እዚህ የተቀመጡ ሴቶች አይነት እና ሌሎች ሴቶች መሪዎች ወደፊት መውጣታቸው ትልቅ ጠቀሜታ አለው ብዬ አስባለሁ። ምክንያቱም ሮል ሞዴልስ የምንላቸው ወይም አራያ የምንላቸው ሴቶች ይገኛሉ ማለት ነው። አሁንም ደግሞ ያሉን መሪዎች በመመልከት ብዙ ሴቶች በጣም ይጠነክራሉ ብዬ አስባለሁ። በቀድሞ ስራዬ የተለያዩ አፍሪካ ሀገርም አይቻለሁ። አንዳንድ ጊዜ የሴቶች ሚኒስትሪ ወንዶች ይሾማሉ። ለምን ያችን ቦታ እንኳን ላለማካፈል እና ይሄ አለ የሆነ ሆኖ ግን አሁንም ገና የተጀመረ ስራ እንጂ ያለቀ ስራ አይደለም። ነገር ግን ከሁሉም ነገር በላይ ሴቶች ደግሞ በስራቸው እያሳዩ ያለ ይመስለኛል እና ከብዙ ቃላት በላይ ከብዙ ሴሚናሮች በላይ ሴቶች በተሰማሩበት እያሳዩ ባሳዩት ውጤት ለሀገር በጣም አስፈላጊ ሀብት መሆናቸውን እያረጋገጡ የመጡ ይመስለኛል። ሀገርን በመገንባት በአጠቃላይ የሴቶች ሚና በጣም ሰፊ ነው። ያንን ሚናቸውን ግን በደንብ አውቆ ሁለንተናዊ ተሳትፎ እንዲያደርጉ ያንን በአግባቡ መጠቀምና ማረጋገጥ ደግሞ የመንግስት ድርሻና በየደረጃው ያሉ ተቋማት ያንን አስተዋጽኦ ካላደረጉ ሴቶች በሀገር ግንባታ ያላቸውን ሚና ሀገር ታጣለች። ሴትና ወንድ ባለስልጣን ሲሆን በጣም ከፍተኛ ልዩነት አለ። ወንድ ባለስልጣን ሲሆን፣ ሴት ሚስቱ በጣም ታግዛዋለች ብዙ ነገር፣ ማለትም የቤቱን ነገር እንዳለ ትይዝለታለች። ሴት ባለስልጣን ስትሆን ግን ብዙ ባሎች የማይሸፍኑት ብዙ ነገሮች አሉ። መውለድ አለ፣ ማጥባት አለ ልጅን የግድ ነው ተፈጥሮአዊ ስለሆነ ልጅን ማሳደግ ትሬት ማድረግ የእኛ ስራ ስለሆነ እነዚህ እነዚህ ነገሮች በጣም በወንድ የማይተኩ ስራዎች አሉና ያንን ተሸክመው ነው የሚሰሩትና ወንድ ባለስልጣን ሲሆን ያንን ሁሉ የቤት ነገር ሲሸከሙ ከወንድ ጀርባ ብዙ ሴቶች አሉ የሚባሉትም ለዛ ነውና። የሴቶች ሀገር ነች የሚለውን እወስዳለሁ። ስለዚህ በፖለቲካው አሁንም ስንመጣ አሁን ባለንበት ሴቶች አቅምም ቢኖራቸው እድል ያስፈልጋቸዋል። እድሉ በሩም መከፈት አለበት። እንግዲህ እንግዶቻችን በአሁኑ ወቅት ሀገራችን የገጠማት ችግር ያው ይታወቃል። ይህንን ችግር ደግሞ ለመፍታት እንዲሁም ሀገራችን ከገጠማት ችግር እንድትወጣ ለማድረግ የተለያዩ ጥረቶች እየተደረጉ ነው ያሉት እነዚህን ጥረቶች በማገዝ ረገድ እናንተንም ጨምሮ በሌሎችም ከፍተኛ የአመራርነት ቦታ ላይ ያሉ ሴቶች ምን አይነት የአመራርነት ሚና ነው መጫወት ያለባቸው ትላላችሁ? በሀገር አቀፍ ደረጃ ከሚገኙ ሴቶችስ ምን አይነት ሚና ይጠበቃል? እንግዲህ አሁን ሀገር ከገጠማት ችግር እንድትወጣ ታሪካችንም የሚነግረን ሴቶች ችግር ሀገር ችግር በገጠማት ጊዜ በጣም ጥበበኛና ብልሃተኛ በመሆን ሀገርን ከችግር እንዳወጡም ይነግረናልና ያንን ታሪካችንን አሁን ያለን ሴቶች መድገም አለብን። በተለይ የአርበኝነት የጀግንነት ታሪካችንን አሁንም በደንብ እጅ ለእጅ ተያይዘን ከሌሎች ወንድሞቻችንና ሁሉም ሴቶች ደግሞ አንድ ላይ ተባብረን ሀገርን ከገጠማት ችግር ማውጣት ይገባናል። ይህን ለማድረግ እንግዲህ ከግንባር እስከ ደጀንነት ድረስ ሁሉንም በማስተባበር ለመከላከያው የተለያዩ ድጋፎችን እንዲያገኝ በማድረግ በማስተባበር ድጋፎችን በማሰባሰብ የሎጂስቲክስ ስራዎችን መስራት ይገባናል። ከዛ ውጭ በጦርነቱ ምክንያት የተፈናቀሉ ቤት ንብረታቸውን ያጡ ወገኖች አሉ። እነሱ እንዲቋቋሙ ወደ ነበረው ኑሯቸው እንዲመለሱም አሁንም በእጅ ለእጅ ተያይዘን ይህንን በማስተባበር በመምራት ሰው የሚመራው ሰው ካገኘ ይህንን ማድረግ ይችላል እና ይህን በማስተባበር ትልቁን ኃላፊነት ከሴት አመራሮች ይጠበቃል ብዬ አስባለሁ። እሱን እየሰራ ነው ያለ ነው። ከዛ ውጭ ሀገር አሁን አሸባሪው እያፈረሰ ያለው በመጀመሪያ በጦርነት ብቻ ሳይሆን በፕሮፓጋንዳ ነው። በዋናነት አገርን ለማፍረስ እየተጠቀመ ያለው እና እኛም ይህንን ፕሮፓጋንዳ፣ የውሸት ፕሮፓጋንዳ በማፍረስ የራሳችንን ኔትወርክ በመዘርጋት ይህንንም በመታገል ሀገራችን የገጠማት ችግር እንድትወጣ ሰፊ ስራ መስራት አለብን። በዛ መንገድም ሁሉም ሴቶች፣ አመራር ላይ ያለን ሴቶች፣ ሁሉም የኢትዮጵያ ሴቶች በአንድነት በመቆም የእናቶቻችንን ጀግንነት ለመድገም የሚሰራውን ስራ በደንብ በማስተባበር መስራትና ኢትዮጵያን ነጻ ማውጣት ከኛ ይጠበቃል ብዬ አስባለሁ። በተሰማራንበት ዘርፍ በተለይ በእንዲህ አይነት አስቸጋሪ ጊዜ የበለጠ ተግተን መስራት ይኖርብናል ነው። የልማት ጉዳይ ላይ የተሰማራን ሰዎች ቀደም ሲል ስምንት ሰዓት ከሆነ የሚሰራው አሁን አስር ሰዓት መሰራት አለበት። ምክንያቱም ተጨማሪ ወጪዎች ስላሉ ማለት ነው፣ ገቢው ማደግ ስላለበት ማለት ነው። በእርሻ የተሰማራውም በዛው መልኩ፣ በሰላም እና በፀጥታ ዙሪያ የተሰማሩ ሰዎችም ያው የሀይል ነው መበታተን ስለሚኖር ጠንክረው በያሉበት መስራት ይኖርባቸዋል። የፍትህ ዘርፉንም በተመለከተ እንደዚሁ ህዝቡ በአሁኑ ጊዜ በእንደዚህ አይነት ጊዜ ስጋት ስለሚያድርበት ተቋሞች ይሰራሉ ወይ በሰላም ገብተን ለማውጣት እንችላለን ወይ? የሚል ጭምር ስጋት ስለሚያድርበት ስራ ላይ መሆናችንን በሚያሳይ ሁኔታ ተቋማት በጥንቃቄና በትጋት ከቀድሞ በበለጠ ሁኔታ ስራችንን ማከናወን እንዳለብኝ ነው የሚሰማኝ። ሰላም ነው በዋጋ የምንመዝነው ነገር አይደለም። ሰላም ብቻውን ይከፍላል። ሌላ ነገር እንኳን ሳይኖር እና ትልቁ ፍላጎታችን ሴቶችም እንደ ሴቶች በተለይ ለሰላም ነገሮችን፣ ችግሮችን በብልሃት እና በሰላም የመፍታት የተሻለ ፍላጎትም የተሻለ ጥበብም አላቸው ሴቶች ይባላል ብዙ ጊዜ እና ሰላም እንዲሰፍን ሰላም እንዲመጣ ትልቅ ሚና መጫወት አለባቸው ብዬ አስባለሁ። ስለ ሰላም ወሬዎች፣ ዲስከሽኖች፣ ውይይቶች መኖር አለበት ብዬ አስባለሁ። ሴቶች ይህንን በግንባር ቀደምነት መምራት አለባቸው ብዬ ነው ማስበው የሀገራችን በፍጥነት ካለችበት ቦታ ወደ ሰላም እንድትገባና በሙሉ ኃይላችን ይህ ህዝብ በቅቶታል፣ ተሰቃይቷል በጣም በብዙ ነገር እንዳለመታደል ሆኖ ከግጭት ለመውጣት ብዙ አልታደልንም። በተለያየ ምክንያት ይህ ህዝባችን በጣም ለረጅም ዘመን የሚፈልገውን ዲሰንት ላይፍ መኖር መቻል አለበት የሚለው ነው። ስለዚህ የሴቶች ሚና ከፍተኛ ነው። የሆነው ከዚህ አኳያ እዛም ያለውን የሰላም ማስከበሩን በጣም ብዙ ሴቶች በጀግንነት እየተወጡ ያለዋሉ። ያንን አጠንክረው በያሉበት መቀጠሉ እንዳለ ሆነ፣ ሁላችንም ግን ከቤታችን ጀምሮ በየቦታው ባለን ኃላፊነት ሁሉ ዲሰንት ላይፍ መስጠት እንድንችል መስራት አለብን። ሁላችንም በያለንበት ብዬ ነው ማስበው። አዲሱ ዘመን በ2014 አዲስ ዓመት እናንተ ከፍተኛ የአመራርነት ቦታ ላይ የምትገኙ እንደመሆናችሁ በየተቋማችሁ በአዲሱ አመት ምን ትልልቅ እቅዶችን ይዛችኋል? አዲስ አመት ሲመጣ ሁሉም ሰው በግለሰብ ደረጃ ጀምሮ ለአዲሱ አመት ለራሱ ህይወትም ይሁን ለቤተሰቡ እንደሚያቅደው ሁሉ በተለይ እኛ ደግሞ በምንመራቸው ተቋሞች ውስጥ ለሚቀጥለው አመት ለአዲሱ አመት እንፈጽማለን ብለን የምንላቸው ብዙ እቅዶች ይኖራሉ። በተለይ አሁን አገራችን ከሶስት አመት ጀምሮ ያለችበት ትልቅ የለውጥ የሪፎርም ጊዜ በመሆኑ በተቋማት ግንባታ የሚሆን በአጠቃላይ በየመስሪያ ቤታችን በተሰጠን ተግባርና ኃላፊነት መሰረት መወጣት ያለብንን ስራ በተሻለ ሁኔታ ዴሊቨር ለማድረግ አገልግሎትን በተሻለ ለመስጠት ዘመናዊ የአገልግሎት አሰጣጦችን በማስቀመጥ በፍጥነት በጥራት መስጠት ያን ለማድረግ እቅድ ይዘናል። ከተለመደው ኮንቬንሽናል ስራችን በተጨማሪ ትልቅ ኃላፊነት ያለብን የሀገር ግንባታ ስራ ነው። አገር ግንባታ ውስጥ ደግሞ የተቋማት ሪፎርም የተቋማት ግንባታ አንዱ ቢልዲንግ ብሎክ ወይም አንዱ ክፍል እንደመሆኑ መጠን ያንን የተቋማትን ግንባታ ለማድረግ የሪፎርም ስራ ለመስራት ነው። እንግዲህ እኔ በዋናነት በእኔ መስሪያ ቤት የጀመርኳቸው ስራዎች አሉ። እነዛን በተሻለ ሁኔታ ሪፎርምን ለመፈጸም ነው ያቀድኩት። የሰላም የሚታወቀው የኔም የምመራው ተቋም ፍርድ ቤት ሶስተኛው የመንግስት አካል ነው። በጣም ሰፊ ስራ እና ከፍተኛ የሕዝብ አደራ የተሸከመ ተቋም ነው። እንግዲህ ብዙ እንቅስቃሴዎችን አድርገናል። የፍርድ ቤቱን አሰራር ለማሻሻል፣ ቀልጣፋ ለማድረግ፣ ተደራሽ ለማድረግ የተደረጉ የለውጥ ስራዎች አሉ። ከዛ ደግሞ ያው ጊዜ የማይሰጡ በመደበኛነት በየቀኑ መሰራት ያለባቸው ስራዎች አሉ። ለህዝቡ እንደው ለማሳወቅ ያክል በዚህ አመት ዳኞቻችን መቶ ሰባ ሺህ ፋይሎችን አይተው ውሳኔ ሰጥተዋል። ከነዛ ውስጥ ደግሞ ሰባ አምስት ከመተው በአንድ አመት ውስጥ የቀረቡ ጉዳዮች ናቸው። እና አሁንም ፍርድ ቤት መዘግየት የለም፣ መጉላላት የለም እያልኩ አይደለም። ነገር ግን አሰራራችን ግን እየተሻሻለና ለውጥ እያመጣ ነው የሚለውን ለመጥቀስ ፈልጌ ነው። ይህ ስራ የተጀመረ እንጂ ያለቀ አይደለም። ይህን ለውጡን ደግሞ ዘላቂ ለማድረግ የተለያዩ ህጎች፣ መመሪያዎች፣ ደንቦች ወጥተው መሰረት መሰረት ተጥሏል በ2014 ይሄንን እንግዲህ ቀጥለን ለመስራትና ወደ ተሻለ ቦታ ለመድረስ ነው የምናስበው አዲሱ ዘመን የ2013 እቅዳችንን በዚህ በደቂቃ ማቅረብ አይቻልም ሆኖም ግን ሚኒስቴር መስሪያ ቤቱ ሶስት ዘርፍ ይዞ ይመራል የባህል የቱሪዝምና የስፖርት ሀገራችን ያሏትን የባህል እሴቶች ለሀገራዊ ለሀገር ግንባታ ለመጠቀም በስፋት አቅደናል በተለይም ደግሞ በኪነ ጥበቡ አማካይነት ያሉንን መልካም እሴቶች ለህዝባችን እርስ በርስ ግንኙነትና አንድነት እንዲፈጠር በማድረግ እንዲሁም ደግሞ ሰላምን ለማምጣት በሚያስችል መልኩ በስፋት ለመስራት ታቅዷል። የባህል ሴቶቻችን የበለጠ የህዝቦቻችን ገመዶች ስለሆኑ እነዚህ ላይ በስፋት የምንሰራ ይሆናል። በተለይ በስፖርት ዘርፉ ሪፎርም የምናደርግበት የስፖርቱን አሰራር አደረጃጀት የበለጠ የምንሰራበት ሪፎርም ከሰራን በኋላ የበለጠ በብዙ ዘርፍ የምንወዳደርበት ዘርፍ ይሆናል ብለን እናስባለን። በትንሽ ዘርፎች ነው እየተወዳደርን ያለነው፣ ግን ሰፊ የሆነ የራሳችን ተፈጥሯዊ ባህላዊ የሆኑ የስፖርት ዘርፎች አሉን። ዓለም የሚወዳደርባቸው እኛ ግን ያልተጠቀምንባቸው፣ እነሱንም በማካተት የምንወዳደርባቸውን ዘርፎች እናሰፋለን። ስፖርት ለሁሉም የሚለው የማስ ስፖርትን በማስፋፋት ሁሉም ኢትዮጵያዊ በስፖርት ጤናውን፣ ጥንካሬውን፣ ብቃቱን እንዲያመጣ በሚያስችል መንገድ ለመስራት ታልሟል፣ ታቅዷል። በቱሪዝም ዘርፍ የቱሪስት ቁጥርን በተለይ የኮቪድ ወረርሽኝ ከወጣልን አዳዲስ መዳረሻዎችም ስለለሙ የሚለሙም ስላሉ ነባር መደራሻዎቻችንንም በማዘመን የጎደላቸውን በማሟላት አገልግሎት አሰጣጣችንን በማዘመን የቱሪስት ቁጥራችንን ለማሳደግ እንሰራለን። የ2014 አዲስ አመትን የምናከብረው ከሌሎቹ ቀደም ካሉት ጊዜያት ከነበሩት አዲስ አመት በተለየ ሁኔታ ውስጥ ሁነን የምናከብረውና ይህንን ወቅታዊ ሁኔታ ከግምት በማስገባት በግንባር ለሚገኙ የሰራዊት አባላት እንዲሁም ለመላው ኢትዮጵያውያን በዓሉን በማስመልከት የምታስተላልፉት እንኳን አደረሳችሁ መልእክት ካለ እድሉ ልስጣችሁ። ለአዲሱ አመት 2014 እንደ ሌላ አይነት አመት አይደለም። ኢትዮጵያ በከባድ ሁኔታ ውስጥ ሆና የመጣ አመት ነው። እንደ ምኞት የምመኘው ሰላማችን ቶሎ ወርዶ በሙሉ ኃይላችን ወደ ልማታችን የምንዞርበት አመት እንዲሆን ለሁሉም ኢትዮጵያዊ በሀገር ውስጥም በውጭም ላለ አመቱ የሰላም፣ የጤና፣ የብልጽግና እንዲሆን እመኛለሁ። የሚመጣው አመት ጤና በጣም አሳሳቢ ጉዳይ ነው። የኮቪድ ጉዳይ አለ። እንግዲህ የተሻለ ጤና፣ የተሻለ ተስፋ፣ ሰላም እና ስኬት የሚገኝበት አመት እንዲሆን ነ የምመኛለሁ ለኢትዮጵያ ሕዝብ። እንግዲህ አሁን ካለንበት ለመውጣት ሁላችንም እጅ ለእጅ መያያዝ አለብን። አንድ መሆን አለብን። ግንባር ላይ ያሉትን ወንድሞቻችን እህቶቻችን የሚያስፈልጋቸውን ድጋፍ በማድረግ የሀገራችን ሰላም እንዲመጣ ሁሌም በፍቅር በሰላም፣ በህብረት አንድ ላይ እንድንሆን አደራላለሁ። አዲሱ አመት የድል የሰላም የፍቅር የአንድነት የመልካም ዘመን እንዲሆንልን እመኛለሁ።